ጤና ይስጥልኝ፣ የተከበራችሁና የተወዳችሁ የኢትዮን ስፔስ ቤተሰቦች፣ እንደምናላችሁ። የዕለት ዜና ውጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ማስደመት ጀምረናል። በቅድሚያም አርዕስተ ዜናዎችን ነግራችኋለሁ፣ አብራችሁ ይቆዩም። የደቡብ ሱዳን ጦር ወደ ኢትዮጵያ ድንበር 30 ኪሎ ሜትር በመግባት ጥቃት ተፈጸሙ ተሰምቷል። የአብይ አህመድ አገዛዝ ሰራዊቱን በከተማና በገበሬ ማሳ ውስጥ ለሚፈጽመው ጭፍጨፋ ያሰማራ ሲሆን የደቡብ ሱዳን ኃይል ድንበር ጥሶ መግባት የኢትዮጵያን ሰንደቅ ዓላማ ወርዶ የራሱን አገር ሰንደቅ ዓላማ ሰቅሎ ማውለሉ ጀምሯል የተባለው በዝርዝር እናያለን። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦር እና ፋኖዎች መካከል የሚደረገው ውጊያ ቀጥሏል። ሌላ በኩል የአገዛዝ ጦር የኮማንዶና አየር ወለድ አዛዥ ሌተናል ጄኔራል ሹማብ ደታም የሀገር ትርጉሙ ያልገባቸው ጸረ ሰላም ኃይሎች ከውጭ ጠላቶች ጋር በመተባበር ኢትዮጵያን ለማዳከም እየሰሩ ነው ሲሉ ከሰዋል። በወልቃይት ጠገዴ፣ ሰቲት ሁመራ የተፈጸመውን ጥቃት በተመለከተ የተለያዩ አስተያየቶች እየተሰጡ ይገኛሉ። ምንድነው የሚለውን በዝርዝር ያለ የውጭ ዜጋዎች የመሬትና የንብረት ባለቤት እንዲሆኑ የሚፈቅድ አዋጅ ለፓርላማ ተመርቶ አልተባለም። ተዘግቶ የቆየውን ኢኮኖሚ እየከፈቱ ነው የሚሉት የብልጽግናው መሪ አብይ አህመድ አሁን የውጭ ዜጎች የአገሪቱን መሬት መግዛት እንዲችሉ አዋጅ አዘጋጅቻለሁ ብሏን። እንዴት የሚለውን በተጨማሪ ና ያለን የኤርትራውያን ጸረ ኢሳያስ ንቅናቄ የሆነው ብርጌድና አመዱ አዲስ አበባ የከፈቱ ቢሮም የአብዮታችን ማዕከል ጽፈት ቤት ነው አለም። የእንቅስቃሴ የመጨረሻ ግብ የኢሳያስ አፈወርቂ ስርዓትን ማስወገድ ነው የሚለው የኤርትራ መንግስት የተቃውሞ እንቅስቃሴ የብርጌድና አመዱ ለዚህ ዓላማ ወደ ኢትዮጵያ መቅረብ የግድ ስለሚል ቢሮውን አዲስ አበባ ውስጥ ከፍቻለሁ ብሏን። ተጨማሪውን እነግራቸዋለሁ። በደቡብ አፍሪካ ከአርባ በላይ ኢትዮጵያውያን ያለ ፍቃዳቸው በአንድ ቤት ውስጥ ተቆልፎባቸው መገኘታቸው እያነጋገረ ነው። የሀገሪቱ ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት ከሆነ የፖሊስ አባላቱ በአካባቢው ቅድስ ሲያደርጉ የሰሙት ድምፅና ጮት ተከትሎ ነው ህገወጥ ስደተኞች ኢትዮጵያውያኖች የተገኙት ተብሏል። በዝርዝር ላይ ያለን አሜሪካና ዩክሬን ለረጅም ጊዜ የተጠበቀውን የማዕድን ስምምነት መፈራረማቸው ዓለምን እያነጋገረ ነው። አሜሪካ የዩክሬን የኃይልና የማዕድን ሀብት በጋራ ለመጠቀም የሚያስችላት ስምምነት ሲወራት ከዘለቀው ጥረት የተሞላበት ድርድር በኋላ ፈርማለችም። ተመልካቾች፣ ወደ ዝርዝሩ አልፋለሁ። አብራችሁ ይቆዩ። የደቡብ ሱዳን ጦር ወደ ኢትዮጵያ ድንበር 30 ኪሎ ሜትር በመግባት ጥቃት ፈጸሙ ተሰማ። የአብይ አህመድ አገዛዝ ሰራዊቱን በከተማና በገበሬ ማሳ ውስጥ ለሚፈጽመው ጭፍጨፋ ያሰማራ ሲሆን የደቡብ ሱዳን ኃይል ድንበር ጥሶ በመግባት የኢትዮጵያን ሰንደቅ ዓላማ ወርዶም የራሱን አገር ሰንደቅ ዓላማ ሰቅሎ ማውለብለብ ጀምሯል። ባለፉት የብልጽግናው መንግስት የአገዛዝ ዓመታት ኢትዮጵያ ድንበር ተጥሶ ክብሯ ረክሶ ሀገራት እንደፈለጉ መሬት ቆርሰው ህዝብ አፍርሰው ወርቅ ቸርፍሰው የሚሄዱባት ሀገሩን አለችም። የአፍሪካ ቀንድ አዲሱ ልዲሆ የነበረችው ደቡብ ሱዳን የሀገርነትና ሌላ የማጥቃትን አቅማን የምትለካው በአሁኑ ሰዓት በኢትዮጵያ ላይ ከሆነ የስር ባበተ ሲሆን፣ በዚህ በጋምቤላ ክልል ዲማ ወረዳን በኃይል በመያዝ ወርቅ ስቸረፈስ ህዝብ ታፍስ መክረሟል። በአብይ ፓርላማ ጥያቄ ጭምር ሲነሳበት በአብይ ፓርላማም ተወካይንን የሚል ሰዎች ጭምር ጥያቄውን ሲያነሱ ስናዳምጥ የቆየ ጉዳይ ሆኗል። በጉዳዩ ላይ ምንም እንኳን አገዛዙ ምላሽ ያልሰጠ ቢሆንም በሰሜኑ ጦርነት ተወጥሬ ነው ድንበሯ የተደፍረው የማለት አይነት አዝማሚያዎችን ካሬዎቹ ሲመልሱ ተደምጠ ተቀምጦ ነበር። አሁን ደግሞ ይቺ ደቡብ ሱዳን ድጋሚ ወደ ኢትዮጵያ ዘልቃ ገብታለች፣ በኢትዮጵያ ያለም ጥቃት ከፍታለች የተባለው በጥቃቱ የጋምቤላ ክልል ላሬ ወረዳ አስተዳዳሪ ክፍኛ ቆስሎ ሆስፒታል መግባታቸውን የአካባቢ መረጃ ምንጮች ለኢትዮ ኒውስ ተናግረዋል። በትላንትናው ዕለት ጀምሮም ኢትዮጵያ ሉዓላዊ ድንበርን ተሻግረው ጥቃት የከፈቱት የደቡብ ሱዳን ወታደሮች በላሬ ወረዳ አስተዳደርና የፌዴራል ፖሊስ አባላትን አጥቅተዋል ተብሏል። በዚህም ከፌዴራል ፖሊስ በተጨማሪ የጋምቤላ ክልል አድማ ብተናና ፖሊስ አባላት የሞትና የአካል ጉዳት ደርሶባቸዋል። ክልሉ የላሬ ወረዳ አስተዳዳሪም ክፉኛ ቆስለዋል፣ ጋምቢላ ውስቷልም ገብተዋል ሲሉ የመረጃ ምንጮቻችን ተናግረዋል። የፌዴራል ፖሊስና ና የክልሉ ፖሊስ ጸጥታ አባላት ጥቃቱን ተከትሎ አካባቢውን ጥሎ ሸሽተዋል፣ መከላከልም አልቻሉም ተብሏል። ያገዘዙ መከላከያ ሰራዊትም እስከ ዛሬ ድረስ የደቡብ ሱዳን ወታደሮች ከኢትዮጵያ ግዛት ለማስወጣት ሲንቀሳቀስ አልታየም። አሁን ላይም ቢሆን የተሰጠ ምላሽ የለም ይላሉ የአካባቢው ነዋሪዎችም። ከደቡብ ሱዳን የኢትዮጵያ ድንበር ጥሰው ጥቃት የሚፈጽሙ ወታደሮች በላሬ ወረዳም የኢትዮጵያን ሰንደቅ ዓላማ በማውረድ በምትኩ የደቡብ ሱዳን ባ ባንዲራ መስቀላቸውን ነው የመረጃ ምንጮች ተናገሩት። አገዛዙ በኢትዮጵያ ለዋላይነት ላይ ለመደራደር በመሀላ ጭምር የሚፈጽመው ተራ ነገር የሆነ ሲሆን ሱዳን እና ተገንጣ ደቡብ ሱዳን የሚወስዱትን መሬት ማዕድንና ሀብት ጭምር በደላላነት የሚያሻሽጥ መሆኑ ታውቆ የከረመ መገለጫ ባህሪው ነው። በአሁኑ ሰዓት የብልጽግናው አገዛዝ በተለያዩ አካባቢዎች በተለይም በአማራ ክልል በገብር እርሻ ቤት ለቤት ጭምር ንጹሃን የሚጨፈጭፍ ወታደር ሀይል አለኝ የሚል ሲሆን ድንበር ገፍቶም ሰንደቅ ዓላማውን ወርዶ የሀገር ክብርን የሚያንበረክከውና ምንም አቅም የሌለው የራሱን መንግስት እንኳን በሌሎች ሀገራት መንግስት ባለሟልነት የሚያቆየደው ሱዳን ሀይልን ግን አላየሁትም በማለት ዝምታ መርጧል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። የአገዛዝ ጦር የኮማንዶና አየር ወለድ አዝ አዛዥ ሌተናል ጄኔራል ሹማ ብደታ የሀገር ትርጉሙ ያልገባቸው ጸረ ሰላም ኃይሎች ከውጭ ጥላቶች ጋር በመተባበር ኢትዮጵያን ለማዳከም እየሰሩ ነው ሲሉ ከሰዋል። በወልቃይት ጠገዴ፣ ሰቲት ሑመራ የተፈጸመውን ጥቃት በተመለከተም የተለያዩ አስተያየቶች እየተሰጡ ይገኛሉ። በማዕከላዊ ጎንደር ዞን አርማጮና በለሳ ከፍተኛ ወታደራዊ እንቅስቃሴ እንዳለ ነዋሪዎች ተናግረዋል። ዋና በጎንደር በኩሉ ሚያዚያ 22217 ዓ ም ድንዛዜ ቀበሌም ላይ ከማክሰኝት ወደ ደጎማ ከተማ ሲጓዝ የነበረ የአገዛዝ ጦር ላይ ከባድ ጉዳት አርሻለሁ ብሏል የአገዛዝ ጦር ብዙ 23 አጅቦ ለመጓዝ ቢሞክርም የፋኖ ኃይሎች አመች ቦታ ጠብቀው ፈጸሙት የደፈጣ ጥቃት ከ22 በላይ ወታደሮች ተገድለዋል ብሏል በተመሳሳይ በዚሁ በለሳ ቅጥና ከጓኋላ ከተማ አቅራቢያም ትላንት ለሰዓታት የቆየ ውጊያ መደረጉና በዚህም ሰብአዊና ቁሳዊ ጉዳት መድረሱን የአካባቢ መረጃ ምንጮች ተናግረዋል በአርማጭሆ የተለያዩ አካባቢዎች ዛሬም የአገዛዝ ጦር ለአሰሳ በሚል በብዛት መንቀሳቀሱ ተከትሎ ወታደራዊ ውጥረት ቀጠናው ነግሷል፣ ሲሉ የመረጃ ምንጮቻችን ጨምሮ አመላክተዋል። በተያያዘም በጎጃም የተለያዩ አካባቢዎች የፊት ለፊት ውጊያና የደፈጣ ጥቃቶች መቀጠላቸውን ለማወቅ ተችሏል። በትላንትናው ዕለት የአገዛዝ ጦር በአፈሳ የሰበሰባቸው ወጣቶች አጅቦ ከመርጦ ለማርያም ከተማ ወደ ማሰልጠኛ ለመጓጓዝ ሲሞከር ሾተል ማጠቢያ የተባለ ቦታ ላይ የፋኖ ኃይሎች የፈጸሙትን የደፈጣ ጥቃት ተከትሎ ወደኋላ ለመመለስ መገደዱን የአማራ ፋኖ በጎጃም አስታውቋል። በጃዊ ወረዳ ደግሞ ንጹሐኑ በአገዛዝ ጦር ተገድለዋል ሲል አድርዳር ተወቁልኝ ብሏል። በዚህም በወረዳው አሳዛኝ የንጹሃን ጭፍጨፋ በጃዊ ወርቅ ሜዳ አንድ የአእምሮ ህመም ያለበት ወጣት ጨምሮ አራት ሰዎች የአገዛዙ ጦር ገድሏን ብሏል። ከቤተ ክርስቲያን ኪዳን አርሰው ከንጋቱ 12 ሰዓት ወደ ቤታቸው ሲመለሱ የነበሩ ቄስ አብርሃም እንዲሁም ትልቅ ሰው አንተነህ ያረጋል ጋሹም በስም ያልተለዩ የአገዛዙ ጦር በግፍ የተገደሉ መሆናቸውን የአማራ ፋኖ በጎጃም አስታውቋል። በሰሜን ሸዋ ዞን መራቤቴ ቀጥና ኮላሽ አካባቢ ዛሬ ጠዋት ጀምሮ ከፍተኛ ተኩስ እንደነበረ የታወቀ ሲሆን በሸዋሮቤት ከተማ ደግሞ የቤት ለቤት ፍተሻ እያደረገ መሆኑን ነዋሪዎች ተናግረዋል። በሌላ በኩል በወልቃይት ጠገድ ሰቲት ሁመራ ቀጠና ቃፍታ ሁመራ ወረዳ እንድሪስ ከተማ ትላንት የተፈጸመው ጥቃት ተከትሎም የተለያዩ አስተያየቶች እየተሰጡ ይገኛሉ። በወረዳው እንድሪስ ከተማ በትላንትና ሁለት ታጣቂዎች ጥቃት ፈጽመው የወረዳው ቢሮ መቃጠሉን የአካባቢ መረጃ ምንጮች አረጋግጠዋል። ጥቃቱ የተከፈተውም ከአስር በላይ የሆኑ የትራጁ ታጣቂዎች ናቸው ያሉት አንድ ኢትዮ ኒውስ የመረጃ ምንጭ ታጣቂዎቹ ወደ እንድሪስ ከተማ ገብተው ተኩስ ከፍተው ጉዳት አድርሷል ብለዋል። የታጣቂዎቹ ማንነት በተመለከተ የፋኖ ኃይሎች በቃፍታ ሁመራ ወረዳ እንድስ ከተማ በብልጽግና አስተዳደር ላይ ጥቃት የፈጸሙና እኛ ፋኖዎችን ሲሉ ኢትዮንስ የጠይቃቸው የፋኖ አመራሮች ተናግረዋል። በአካባቢው አስተዳደር በኩል ደግሞ ጥቃት ፈጻሚዎቹ ያኮረፈ የቀድሞ ፋኖ የፈጸመ ነው ሲሉ አስተያየታቸው መስጠታቸው ተሰምቷል። የወረዳ ቢሮ የተቃጠለበትና የሚሊሻ አባላት ላይ ጉዳት የደረሰበት የጥቃት የፈጸሙት ታጣቂዎች ከአስር በላይ እንደሆኑ የታወቀ ሲሆን ከጥቃቱ በኋላ ተከዘንት ተሻግረው ወደ ኤርትራ ገብተዋል፣ ሲል የአካባቢው አስተዳደር መግለጹ ተሰምቷል። በሌላ በኩል የአገዛዝ ጦር የኮማንዶና አየር ወለድ እዛዛዥ ሌተራል ጄኔራል ሹማ ብደታ የሀገር ትርጉሙ ያልገባቸው ጸረ ሰላም ኃይሎች ከውጭ ጠላቶች ጋር በመተባበር ኢትዮጵያን ለማዳከም እየሰሩ ነው ሲሉ ወንጅለዋል። ጄኔራሉ በዛቸው ስር ለሚገኙ አመራሮች የሽምቅ ውጊያ ሳይንስ ጥበብ በሚል ለሁለት ቀናት ስልጠና በሰጡበት ወቅት ነው ይህን ወንጀል አያሰሙትም። ሌተራል ጄኔራል ሹማ ብደታ ጸረ ሰላም ያሏቸውን አካላት ቅታቸው እንዳይሳካ በየትኛው መንገድ ለውጊያ መዘ ሲገድ አስፈላጊ ነው ሲሉም ለሠራዊታቸው አባላት መናገራቸውም ተሰምተዋል። የውጭ ዜጎች የመሬትና የንብረት ባለቤት እንዲሆን የሚፈቅድ አዋጅ አብይ አህመድ ለፓርላማ መራ። ተዘግቶ የቆየውን ኢኮኖሚ እየከፈትኩ ነው የሚለው አብይ አህመድ አሁን የውጭ ሀገር ዜጎች የሀገሪቱን መሬት እንዲገዙና በአዋጅ እንዲጸድቅላቸው አዋጅ እያዘጋጀው ነው ብለዋል። የውጭ ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት ወይም የመሬት ባለቤት እንዲሆኑ የሚያስችላቸው የአዋጅ ረቂቅ ለሕዝብ ተወካዮች ምክር ቤት ነው የተመራው። አዋጁ የተዘጋጀው የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣበብ መልኩ ነው የብልጽግናው ሊቀመንበር የውጭ ጉዳይ ካፒታላቸው በኢትዮጵያ ስራ ላይ እንዲያውሉ ለማበረታታት የታለመን የተባለት ይህ የህግ ረቂቅ ለፓርላማ የመራው የሚኒስትሮች ምክር ቤት ነው። ምክር ቤቱ ዛሬ ሐሙስ፣ ሚያዝያ 23 2017 ዓ ም በአካሄደው መደበኛ ስብሰባ የአዋጅ ረቂቁን ጨምሮ በስድስት ጉዳዮች ላይ ተወያይቶ ውሳኔ አሳልፍ ያለው ሲል የአብይ አህመድ ጽሕፈት ቤት አስታውቋል። ኢትዮጵያዊ ያልሆኑ ዜጎች የመሬትና የንብረት ባለቤት እንዲሆን የሚያስችላቸውን ህጋዊ አሰራር እንዲዘረጋ ከተደረገባቸው ምክንያታቸው አንዱ ለኢትዮጵያ የስራ እድል ለመፍጠር ትልቅ ጠቀሜታ አለው ያለ ሲሆን ጽህፈት ቤቱ በኢትዮጵያ የሚታየውን የምሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅ አዋጁ ጠቃሚነት አለው ይላል። የአዋጁ ረቂቅ የቤት ልማትና ትራሽነት ይበልጥ ለማነቃቃት የሚያስችል መሆኑን ጠቅላይ ሚኒስትር ጽህፈት ቤት በመግለጫው ላይ ያተተ ሲሆን ይህን የህግ ረቂቅ የተላለፈለት የተወካዮች ምክር ቤት የውጭ ባለሀብቶች በሪል ስቴት ልማት ዘርፍ በስፋት እንዲሰማሩ የሚያስችል ሌላ አዋጅ ባለፈው ዳር ወር መጨረሻ ማጽደቁ አይዘነጋም። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግምታ የሚል ስያሜ ያለው ይህ አዋጅ አብራራት የቀረበው ሰነድ የውጭ ባለሀብቶች በዚህ ዘርፍ እንዲሰማሩ የተፈለገበት ምክንያት አብራርቶ ነበረ። በኢትዮጵያ ያለውን የቤት እጥረት አጠቃላይ ሀገራዊ የእድገት ሂደትን ሊያናጋ በሚችል ደረጃ ላይ የሰፋ ስለሆነ፣ አገራዊ ካፒታል አቅምን ዝቅተኛ መሆኑና የቴክኖሎጂ ጥረትም ስላለ እነዚህን ችግሮች ለማቃለል በሚያግዝ መልኩ የውጭ ምንዛሪ አቅም በማይፈትን ሁኔታ በቤት ልማቱ የውጭ ባለሀብትን ማስገባት አስፈላጊ ሆኗል ብሎ አብራርቶ ነበር። የውጭ አገር ሰዎች በኢትዮጵያ ንብረት ባለቤት እንዲሆን የሚያስችላቸው የተዘጋጀ መሆኑ የተገለጸውም ከአንድ አመት በፊት ነበረ። በመጋቢት 2016 በነበረ አንድ የውይይት መርሃ ግብር ላይ በሰጡት ማብራሪያ ይህን ይፋ ያደረጉት ደግሞ አብይ አህመድ ነበሩ። ኢትዮጵያ ከአዲስ አዋጅ መዘጋጀት በፊት የውጭ ዜጎች የኢንቨስትመንት ፈቃድ ከሌላቸው በቀር የንብረት ባለቤት እንዳይሆኑ የሚከለክል አሰራር ስትከተል ቆይታለች። ጠቅላይ ሚኒስትሩ እንደሚሉት ታዲያም በባለፈው አመት ንግግራቸው መንግስታቸው ተዘግቶ የቆየውን ኢኮኖሚ የከፈተ መሆኑን ገልጸው የሀገር ውስጥ ባለሀብቶች ለአዳዲሶቹ ለውጦች እንዲዘጋጁ አሳስበው ነበር ይላል ኢትዮጵያን ኢንሳይደር ዘገባው።

የኤርትራውያን ጸረ ኢሳያስ ንቅናቄ የሆነው ብርጌድና አመዱ አዲስ አበባ የክፍተውን ቢሮም የአብዮታችን ማዕከላዊ ጽፈት ቤት ነው አለው። የእንቅስቃሴ የመጨረሻ ግብ የኢሳያስ አፈወርቂ ስርዓትን ማስወገድ ነው የሚለው የኤርትራ መንግስት የተቃውሞ እንቅስቃሴ ብርጌድና አመዱ ለዚህ ዓላማው ወደ ኤርትራ መቅረብ የግድ ስለሚል ቢሮውን አዲስ አበባ ውስጥ መክፈቱን አስታውቋል። አዲስ አበባ ውስጥ ይህን እድል እንዴት ሊያገኝ እንደቻለ የተጠየቁት የእንቅስቃሴው አስተባባሪ አቶ ኪሮስ አስፋም ይህ ስርዓት በአካባቢያችን ያሉ መንግስታትን እንዲወገድ እንደሚፈልጉ እርግጠኞች ነው ብለዋል። ይህ ጽሕፈት ቤት አዲስ አበባ ውስጥ መከፈቱን እንደሚያውቅ ሌላኛው የኤርትራ መንግስት ተቃዋሚ የኤርትራ አፋር ብሔራዊ ኮንግረስም ያረጋግጣል። ይሁንና ምን ያህል ተጨባጭ እውነት ነው የሚለው ከኢትዮጵያ መንግስት እስካሁን ድረስ ማረጋገጥ ያልተቻለበት ጉዳይ ሆኗል። በተለያዩ አውሮፓ ሀገራት የኤርትራን መንግስት ደጋፊዎች የሚያደርጓቸውን የድጋፍ እንቅስቃሴዎች በመቃወም በማወክ የተጀመረው ብርጌድ ንሓመዱ የተባለው እንቅስቃሴ ከወራት በፊት አዲስ አበባ ውስጥ ስብሰባ እስከማድረግ ደርሷል። አሁን ደግሞ የአብዮታችን ማዕከላዊ ጽሕፈት ቤት ያሉትን ቢሮ አዲስ አበባ ውስጥ መክፈታቸውን የንቅናቄው አስተባባሪ አቶ ኪሮስ አስፋ ልዶች ብል አረጋግጠዋል። አዲስ አበባ የከፈት ነው ቢሮ ማዕከላዊ ጽህፈት ቤት ወይም ደግሞ የአብዮታችን ወይም የእንቅስቃሴያችን ማዕከል ነው ብርጌድና አመዱ በየሀገሩ ነው የሚንቀሳቀሰውና ለሁሉም እንዲያገለግል ተብሎ የተከፈተ ይላሉ። ለመሆኑ አዲስ አበባ ውስጥ ቢሮ የመክፈት እድል እንዴት ተገኘ ተብለው ያቀረበላቸው ጥያቄ ዘጠና ሺህ ያህል ኤርትራውያን ይኖራሉ ያሉት አቶ ኪሮስ ይህን እርምጃ ለመውሰድ የውሳኔያችን መነሻ የሆነው እነዚህን ኤርትራውያን ማገልገል ነው የሚል ከኢትዮጵያ መንግስት ጋር ስምነት እንዳደረጉ ጠቅሰዋል። ኢትዮጵያ ያለው ሁኔታ ሊፈቅድልን ይችላል ብለን ስለተገነዘብን መቅረብ ነበረብን። በተለይ ብዙ ወጣት ኢትዮጵያ ውስጥ ስላለም እነሱም ማስተባበር አለብን በሚል ሀሳብ ወደ ኢትዮጵያ መጥተን ስብሰባ አደረግን፣ ከወጣቱ ጋር ተነጋገርን፣ ዝግጁ መሆኑን ገለጽን ይላሉ። ከኢትዮጵያ መንግስት ጋር ያላቸውን ግንኙነት ካለም እንዲገልጹ ለቀረበላቸው ጥያቄም የግድ ከመንግስት ጋር መገናኘት አለብህ ማለት አይደለም ሲሉ ይመልሰዋል። አዲስ አበባ ወጥተን ከተለያዩ የውጭ ሀገር ኤምባሲዎች ጋር ተነጋግረናል። እውቅና እንዲሰጡን፣ እንዲደግፉን እየነገርናቸውን ይላሉ አስተባባሪው። ታዲያ ይህንን እድል ካለ ኢትዮጵያ መንግስት እውቅና ሊያገኙ እንደማይችሉም ጠቅሰዋል። ለዚህም በሰጡት ምላሽ ስብሰባ ሁሌ ስናደርግ ኖረናል የሚል ምላሽ ሰጥተዋል። ባለፉት ሀያ ዓመታት መሰል ስብሰባ ማድረጋቸውና ይህን እድል እንዴት እንዳያገኙ ሲገልጹ የስደተኛ መብቱን ተጠቅመህ ስብሰባ ማድረግ፣ መወያየት፣ የተለያዩ እንቅስቃሴዎችን ማድረግ ትችላለህ። በዚህ ምክንያት ነው ኢትዮጵያ ውስጥ ጽፈት ቤታችን ለመክፈት የሚያስችል እድል ያገኝ፣ ይላሉ። የእንቅስቃሴያቸው የመጨረሻ ግብ ምንድን ነው ተብለ የተጠየቁት የብርጌና መዶ አስተባባሪ አቶ ኪሮስ የእንቅስቃሴያቸው የመጨረሻ ግብ የኤርትራ የኤርትራን ፕሬዚዳንት ሳያስ አፈወርቂ የሚምርቱ መንግስት ማስወገድ መሆኑን በመጥቀስ ይህንን በሩቅ ሆኖም ማድረግ ስለማይቻል ወደ ኤርትራ ቀርበን አዲስ አበባ ውስጥ ገብትና ይላሉ። ሌላኛው የኤርትራ መንግስት ተቃዋሚ የኤርትራ አፋር ብሔራዊ ኮንግረስ ይህን የብርጌድና አህመድ ቢሮ አዲስ አበባ ውስጥ መከፈቱን አረጋግጦልኛል ይላል ዶቼ ቬለ በዘገባው። የድርጅቱ የስራ አስፈጻሚ አባል አቶ ዮሴፍ አብደላ ሀገራቸው ባለፉ 32 ዓመታት እንደ መንግስት ብዙ ጉዳይ የጎደለባት ናት ይላሉ። ህዝበ ውሳኔ ተደረገ እንጂ ከዛ በኋላ ህጋዊ የሆነ መንግስት የለም ኤርትራ ውስጥ ህጋዊ የሆነ የሆነ መንግስት የለም ሲሉ የኤሳያስ አፈወርቅ መንግስት አንቀበልም ብለዋል። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎም በበጎ ተለውጦ ዓለም አቀፍ እውቅና ተችሮት አብይን ለኖቤል ሽልማት ያበቃው የኢትዮጵያና ኤርትራ ግንኙነት ተበጥሶ አሁን ላይ የጦርነት ጫፍ ላይ ይገኛል። በደቡብ አፍሪካ አካርባብ ላይ ኢትዮጵያውያን ያለ ፍቃዳቸው በአንድ ቤት ውስጥ ተቆልፎባቸው መገኘታቸው ተረጋገጠ። ዛሬ አምስት ጧት ዋሽንግተን ዛሬ አምስት ጧት ዛሬ አምስት ጠዋት የጆሃንስበርግ ፖሊስ እንዳስታወቀው ከሆነ ኢትዮጵያውያን በአንድ ቦታ ላይ የተቆልፉባቸው ተገኝተዋል። የአካባቢ ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምፅና ጮት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸው ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የተቻለው። በጆሃንስበርግ ከተማ የሰሜናዊ ክፍል ውስጥ በምትገኘው ሳድተን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፉባቸው የተገኙት ኢትዮጵያውያን አርባ አራት ናቸው ብሏን ፖሊስ። ፖሊስ እንዳለው ከነዚህ ህገወጥ ኢትዮጵያውያን ስደተኞች ጋር መካከል ታዋቂዎች ታዋቂዎችና ቀሪዎቹ 17 ታዳጊ ልጆች ሲሆኑ ፖሊስ ያሉበት ማዋቅ የቻለው በተዘጋ ቤት ሲጮሁ በተሰማው ድምጽ ነው። ነገር ግን ከመካከላቸው እንግሊዝኛ ሆነ የአገሬን ቋንቋ የሚናገረው ባለመኖሩ አስተርጓ የምትፈልገው ዝርዝር መረጃ እስኪገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጥማቸው ለጊዜ ፖሊስ ለማዋቅ እንዳልቻለ የፖሊስ ቃል አቀባይ ማቪላ ማሶዶ ተናግረዋል። ቢቢሲ እንደዘገበው ኢትዮጵያን ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱ ባለቤት ሆነ እዛ ቤት ውስጥ ተጎልፎ ያስቀምጣቸው ግለሰብ አልተገኘም ወይም አምልጧል ተብሎ ይታመናል ይላል። በርካታ ኢትዮጵያውያን ተሻለ ኑሮ ፍለጋ በህገወጥ መንገድ የምስራቅና የደቡብ አፍሪካ ሀገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን፣ በዚህ ሂደትም በህገወጥ የሰዎች አዘዋሮች የተለያየ እንግልትና ጥቃት እንደሚፈጸምባቸው ከዚህ በፊት የወጡ ዘገባዎች ያመለክታሉ። የደቡብ አፍሪካ መንግስት ባለስልጣናትና ዓለም አቀፉ የፖሊስ ተቋም ኢንተርፖል ኢትዮጵያ ስደተኞች በህገወጥ መንገድ ወደ ደቡብ አፍሪካ ለማድረስ የሚደረግ የሰዎች ዝውውር አሳሳቢ መሆኑም ከዚህ በፊት ገልጾ ነበረ። አሜሪካና ዩክሬን ለረጅም ጊዜ የተጠበቀውን የማዕድን ስምምነት ተፈራርመዋል። አሜሪካ የዩክሬን የኃይልና የማዕድን ሀብት በጋራ ለመጠቀም የሚያስችላትን ስምምነት ለወራት ከዘለቀ ውጥረት የተሞላበት ድርድር በኋላ ተፈራርማለች። ሁለቱ ሀገራት ዩክሬን ከሩሲያ ጋር እያደረገችው ባለው ጦርነት የተጎዳው ኢኮኖሚ እንዲያገግም ለማድረግ የሚያስችል የመልሶ ግንባታ ኢንቨስትመንት ፈንድ ለማቋቋም ተስማምተዋል። የአሜሪካ ግምዣ ቤት ኃላፊ ስኮት ቤሰንት ስምምነቱ ዩክሬን ውስጥ ዘላቂ ሰላምና ብልጽግና እንዲመጣ ለማድረግ ሁለቱ ሀገራት ቁርጠኛ መሆናቸውን ያሳየ መሆኑን ተናግረዋል ከአሜሪካ ወታደራዊ ድጋፍ ለማግኘት ለምትሻው ዩክሬን አሁን የተደረገው ስምምነት ወሳኝ ተደርጎ ታይቷል ዩክሬን እንደ ግራፋይት ቲታኒየም እና ሊትኒየም የመስተባሉ ወሳኝ ማዕድናትን ሰፊ ክምችት እንዳላት ይታመናል። እነዚህ ማዕድናት ለታዳሽ ኃይል ለወታደራዊ ስራዎችና በኢንዱስትሪ መሰረተ ልማት ውስጥ ጥቅም ላይ ስለሚውሉ በእጅጉ ተፈላጊ ናቸው ይህ የሁለቱ ሀገራት ስምምነት መፈጸሙ የተሰማው አሜሪካ የዓለም ዘጠና በመቶ የሚሆን ብርቅ የማድናት ክምችት ካላት ቻይና ጋርም የንግድ ጦርነት ውስጥ ባለችበት በዚህ ወቅት ነው። የአሜሪካ ግምጃ ቤት ረቡዕ ዕለት ያወጣው መግለጫ እንደሚያስረዳው አዲስ የተመሰረተው የአሜሪካና የዩክሬን የመልሶ ግንባታ ኢንቨስትመንት ፈንድ ሩሲያ የዩክሬንን ከወረችበት የካቲት 2022 ጀምሮ ዋሽንግተን ለኪየቭ ከላከችው ከፍተኛ የፋይናንስ እና ቁሳዊ ድጋፍ እውቅና ሰጥቷል። አሜሪካ ግምጃቤት ኃላፊ በቪዲዮ ባወጡት መግለጫ ስምምነቱ የዩክሬን የእድገት ሀብት ለመክፈት የሚረዳ መሆኑን ተናግረዋል። ስምምነቱ ይፋ የተደረገበት የቋንቋ አጠቃቀም በትራምፕ አስተራር ከተለመደው በበለጠ መልኩ ለዩክሬን አጋርነትን ያሳየ ሆኖ ተከስቷል። መግለጫ የሩሲያ ሙሉ ወረራ ያመለከተ ሲሆን የሩሲያ ጦር በገንዘብ የደገፈ ወይም ግብዓቶችን ያቀረበ የትኛውን መንግስት ወይም ሰው ከዩክሬን መልሶ ግንባታ እንደማይጠቀም ይገልጻል። እስካሁን ድረስ ስምምነቱ በተመለከተ ከክሪምሊ የተሰጠ ምላሽ የለም። የሚላን ቢቢሲ በዘገበው ስምምነቱን ለመፈራረም ወደ ዋሽንግተን የተጓዘችው የዩክሬን ምክትል ጠቅላይ ሚኒስትር ዩሊያ ሲቪራን ደንኮም በኤክስ ገጻቸው ባሰፈሩ ጽሁፍ አዲሱ ፈንድ ዓለም አቀፍ ኢንቨስትመንትን ወደ አገራችን ይስባል ብለዋል። የስምምነቱ አንቀጾች የዘረዘሩት ምክትል ጠቅላይ ሚኒስትሯ ፕሮጀክቱ ማድናት፣ ነዳጅ እና ጋዝን እንደሚያካትት የገለጸ ሲሆን እነዚህ ሀብቶች የዩክሬን ንብረቶች ሆነው እንደሚቀጥሉ ተናግረዋል። የሁለቱ ሀገራት አጋርነት እኩል በኩል እንደሚሆን ስምምነቱ ግን በኬቭ በሚገኙ ህግ አውጮች መጽደቅ እንደሚኖርበት ገልጸዋል። በስምምነቱ መሰረት አሜሪካ የአየር መከላከያ ስርዓት ጨምሮ የተለያዩ አዳዲስ ድጋፎችን የምታደርግ ምክትል ጠቅላይ ሚኒስትሯ ጽፈዋል። ሌላም ቢቢሲ ፕሬዚዳንት ትራምፕ ለኬብ የደህንነት ዋስትና ለመስጠት ይህን ስምምነት መፈራረምን እንደ ቅድመ ሁኔታ ማስቀመጥ በተደጋጋሚ ግፊት ሲያደርግ ቆይተውም ተሳክቶላቸዋል ነው ያለው። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። ካም ጊዜ